ታላቅ ድምፃዊ አብዱ ኪያር የደረሰበትን በማስመልከት የአሁናዊ ጤንነትን በማስመልከት የሰጠው መግለጫ። ሰላም፣ ሰላም፣ ሰላም፣ ሰላም እንዴት ናችሁ? ሰላም ነው። አጽናናችሁኝ፣ ያበረታችሁኝ ወንድም እህቶች ሁላችሁም ሰላም ናችሁ። ብዙ ሰዎች በህይወት ዘመናቸው ብዙ አይነት መከራ ይደርስባቸዋል። በተለይ ደግሞ ተደራራቢ መከራ በጣም ከባድ ነው። ታዲያስ በኢትዮጵያዊነቱ ጀግና የነበረው ድምፃዊ በተለይ ኢትዮጵያን በማስመልከትም ዘፈኖችን በመስራት በተለይ ስለ ስደት በመዝፈኑ በርካታ ኢትዮጵያኖችን ልብ የነካ ስደት አስከፊነትን በማስመልከት ያወገዘ ድንቅ ኢትዮጵያዊ በተለይ እያንዳንዱ የምሰራቸው ስራዎች ትምህርት ሰጪና ስለ ፍቅር እንደሆነ ብቻ የምሰራው አብዱ ኪያር ያ የአራዳ ልጅ በማለት በርካቶች ይገልጹታል። አብዱ ኪያር በሙዚቃ ኢንዱስትሪ የራሱን ቀለም የራሱን ደንብ በራሱ ስታይል የምዘፈን ድንቅ ኢትዮጵያዊ እንደሆነ በርካቶቹ ሲገልጹና አድናቆታቸውንም ሲመሰክሩለት ተስተውሏል። ታዲያስ አብዱ ኪያር እያንዳንዱ ሰው በጥሩ ሁኔታ ኢኮኖሚ፣ በሁሉ ነገር በተረጋጋ ሁኔታ ውስጥ ኖረ ማለት ፈተና ወይም መከራ በህይወቱ አይመጣም ማለት አይደለም። እንደምታወቀው ዓለም በመከራ የተሞላች ነች። እጅግ አሳዛኝና ልብ የሚነካ አብዱ ኪያር ላይ የደረሰው ሰሞኑን ባልተጠበቀ ጊዜና ሰዓት ነበር። አብዱ ኪያር ከሊፍት ወድቆ በጣም በሚያሳዝን ሁኔታ አደጋ ደርሶበት ነበር። በፈጣሪ ተአምር ተረፈ እንጂ ሙሉ በሙሉ ይሞት ነበር። በተለይ የሊፍት አደጋ ደግሞ አለማችን ውስጥ ካሉት ዘግናኝ አደጋዎች መካከል በጣም አንዱ ከ ከባድ እንደሆነ ጭምር የታወቀና የወጣ እውነታ ነው። ታዲያ አብዱ ኪያር ብዙ ፈተናዎችን፣ መከራዎችን ተቋቁሞ በዛ ባለበት ሰዓት ላይ ደግሞ በጣም በሚያሳዝን ሁኔታ ከጀርባ ሆና እሱ የሚፈልገውን ነገር በማድረግ ሄልሞ ጎን በመቆም ከስኬቱ ጀርባ ያለችው እናት ነች በጣም በሚገርም ሁኔታ ህይወቷ ማለፏ ተሰማ። ምን ያህል ይሰማል። ሰው ፈተና ፈተና ላይ ፈተና በጣም ከባድ ነው። ከዚህ በላይ ደግሞ ምርር ሀዘን የለም። የተሰማው ከባድ መርዶ ነበር። እሱም ተኝቶ ባለበት ሰዓት ላይ የእናቱን ህልፈት ስሰማ፣ በጣም በርካቶቹም ደነገጡ፣ በተለይ አብዱ ኪያር አጠገብ ያሉት እጅግ አሳዛኝና ልብ ይነካል። ከእያንዳንዱ ስኬታማ ጀርባ አንድ ሴት አለች። ያችም ብዙዎቹ እናት ነች። በጣም በሚገርም ሁኔታ እናት ከለለች ብዙ ሰው ወደ ስኬት ላይ መጣ ይችላል። በተለይ እናት ብርታት፣ ጥንካሬ፣ ጉልበት ሆና የልጆች ሴቶቿን አንድ ራዕይ እንደምታሳካ ጭምርም ነው። ታዲያ ከአብዱ ኪያር ስኬት ጀርባ ማን ይሁን? አብዱ ኪያር ብዙ መከራዎችን ያሳለፈ በተለይ እስከ ስደት በእግር ስደቱ ላይ የሞከረ የሞከረ ኢትዮጵያዊ ነው። ብዙ መከራን ካየ በኋላ ነው ወደ አርቱ ዓለም የተቀላቀለው። ያን በማስመልከትም ያለፈበትን የህይወቱ ውጣ ውረዶችን በማጋራት ነበር ስደት ልጆቿን ሁሉን ላይ የቀማ በማለት በጣም የሚያሳዝንና አሳዛኝ ዘግናኝ መንገድ እንደሆነ የስደት ምን ያህል አስከፍነት ለትውል ያስተማረ ድንቅ ኢትዮጵያዊ ነው። አንድ ወቅት የኢትዮጵያ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ተጠይቆ የኢትዮጵያ ሙዚቃኞች መካከል ማንን ነው ወዶ ያን? አብዱ ኪያርን ነው ያሉት። አብዱ ኪያር በዚህ ደረጃ ተጽዕኖ የፈጠረ ድንቅ ድምፃዊ ነው። ብዙዎች በደንብ አልመሰከሩለትም እንጂ ምንም የማይወጣለት ድንቅ ድምፃዊ እንደሆነ ጨምርም ነው። የአራድዬ ልጅ፣ ከማንም ጋር የማይነካካ ጸበኛ ያልሆነ የፍቅር ሰው እንደሆነ ጨምርም በርካቶችም ተገርሶ ተስተውሏል። ታዲያ አብዱ ኪያር በቅርቡም አዳዲስ አልቢሞቹን በተከታታይ መልቀቁ የምታወስ ነው። ታዲያ ትምህርት ሰጪና መካሪ እንደሆነ እንጂ ጥላቻን የመሰብክ አይደለም። ትምህርት ይሰጣል። እያንዳንዱ በዘፈን ስራዎቹ ትምህርት ይስታል። ትውልድን ለመቀየር ትውልድን ለማነጽ በተቻለ መጠን ይሞክራል። በተለይ በአስተሳሰብ፣ በተለይ በተለያዩ ነገሮች ውስጥ በጣም ክፋት አስተሳሰብ ውስጥ ያሉት ትውልዶች እንዲተውትና ነገሮች ወደ ተስተካከለ መንገድ የአብዱ ኪያር ስራዎች ብዙ ጊዜ እንደ ተግሳስም አልፎም ደግሞ እንደ ምክርም ጭምርም እንደሆነ የወጡት መረጃዎችና የአደባዊ ሁኔታዎች ያሳያሉ። ከዚያም የተነሳ በሕዝብ ዘንድ ብዙ ሚሊዮኖች ተመልካች ያተረፈ ድንገ ድምፃዊ ነው። በምድሪ አሜሪካም ኖሯል። አብዱ ኪያር ያልኖረበት የዓለማችን ክፍል አብዛኛው የለም የተባለውን ብቻ ብጠየቅ ይሻላል እንጂ የሄደበት ቦታ በጣም በጣም በሚገርም ሁኔታ ብዙ ቦታ እንደኖረና ብዙ ቦታ ደግሞ አድናቆትና ህዝብ ወዳጆችን እንዳፈራ ጨምርም ነው። አብዱ ኪያር በአሁን ባለበት ሰዓት ላይ ስላለ ሁኔታ የሊፍት አደጋውን በማስመልከትም ነው ምላሽ የሰጠው። ሰላም፣ ሰላም፣ ሰላም፣ ሰላም፣ እንዴት ናችሁ? ሰላም ነው። አጽናናችሁኝ፣ ያበረታችሁኝ ወንድም እህቶች ሁላችሁም ሰላም ናችሁ። እኔ አሪፎኛለሁ ለሁሉም ነገር በጣም አመሰግናለሁ። አሁን ጥሩ ሆኗል ሁሉ ነገር ኦኬ ማድረግ ጀምረና አብዱ ኪያር አሁን ያለበት ጥሩ ሁኔታ እንደሆነ ጭምርም አሁን ትንሽ እርጋታና ሰላም እንደምሰማው ጭምርም ነው የወጡት መረጃዎችን በማስመልከት አሁን በአሁኑ ሰዓት ወደ ቀድሞ ሁሉ ወደ ደስታው እንደተመለሰ ጭምርም ነው። በመሀሉ የእናቱ ሐዘን አልፎም የዚህ አደጋን በማስመልከትም ስለ ጤንነቱን በማስመልከትም ነው። ያው እናትን የሚያክል ነገር ማጣት በጣም ከባድ ማም ነው ይታወቃል። የአብዱ ኪያር መጽናናት በጣም ይገርማል። ይህን ሁላ ፈተና ተቋቁሞ ለዛሬው ቀን ዳገም ጠንክሮ መቆሙን የወጡት መረጃዎችን በማስመልከትም ነው። በርካታ ኢትዮጵያኖች እሱን የሚወዱት የሚያከብሩት፣ ምን ሆኖ ይሁን በማለትም ሲጨነቁ ነበር። ያን በማስመልከትም ነው ሚዲያ ላይ ወጡ መግለጫ ሰላም እየሰጠው አብዱ ኪያር በአሁኑ ሰዓት ኢትዮጵያ አልባት ከተባሉት ድምፃውያኖች መካከል በተለይ በራሱ ቀለም ከሚጫወቱት አሁን ካሉት ድንቅ ድምፃውያኖች መካከል አንዱ እንደሆነ ጭምርም ነው። ይህ በኢትዮጵያ ሙዚቃ ኢንዱስትሪ በርካታ ኢትዮጵያኖችም ተስፋ እንዳን ቆርጥ የዳረገው እንደዚህ አይነት ድምፃዊ ነው በማለትም ነው። በተለይ ለየት ያለ ስራ ነው ይዞ መጣው አብዱ ኪያር ለሚገርማችሁ ብዙ ድምፃዊያኖች ከዚህ በፊት በኢትዮጵያ ታሪክ መጥቷል። አብዱ ኪያር ግን በራሱ ቀለም በራሱ ስታይል የመጣ ድንቅ ድምፃዊ ነው። በተለይ የአራድዬ ልጅ በማለትም በርካቶች ይገልጽታል። ስለ አራዳ የዘፍነው ስለ መርካቶ የዘፍነው ብዙ ነገሮች አሉ። በተለይ በጣም በሚገርም ሁኔታ የቃላት አገላለጹ ያዘፋፍን ተክኒኮቹ በርካቶችን ያስደመሙበት አዝናኝ እንደሆነ ጨምርም ነው። የአብዱ ኪያር ዘፈን ብዙዎች በፈታ በማለት ይጠቀማሉ። በተለይ የአእምሮ በተለይ የገሰሰ ትምህርት የመሰጥበት መልእክት የሚያስተላልፍበት መንገድ ድንቅ እንደሆነ ጀምረም በርካቶቹም ለዛም ነው አብዱ ኪያርን ከልባቸው የሚወዱት አብዱ ኪያር ድንቅ ድምፃውያን መካከል ኢትዮጵያ ውስጥ ከተከሰሱት መካከል አንዱ እንደሆነ ጀምረም የአደባባይ መረጃ ያሳያል በቅርቡ ደግሞ ለቀቀው በብዙ ሚሊዮኖች ከፍተኛ ተመልካች እያገኘ እንደሆነ ጀምረም ነው ለወደፊቱ ምናልባት መቶ ሚሊዮን የሚያልፉት ድምጽ ዘፈኖችን እንደለቀቀ ጨምረም የወጡት የአደባባይ መረጃዎችን በማስመልከት አብዱኪያር በአሁኑ ሰዓት ከፍተኛ ተጽዕኖ እየፈጠረ ያለው አሁንም ድምፃዊ ነው ሄት ከከን ከፍተኛ ተጽዕኖ ከሚያሳድሩት ድምፃውያኖች መካከል አንዱ እንደሆነ ጨምረም አብዱኪያርን በማስመልከት አሁን ያለበትን ሁኔታን በማስመልከትም አጠቃላይ የውጡት መረጃዎችን በማስመልከትም ነው አብዱኪያር ምን ሆኖ ላላችሁት አብዱኪያር የሆነበትን መንገድ በማስመልከትም ነው ምን እንደተፈጠረ አሁን ደግሞ ምን አይነት ጤንነት በምን አይነት ሁኔታ ውስጥ እንደሚገኝ ለተጨነቃችሁት ኢትዮጵያውያን በሙሉ አብዱኪያር አሁን በሙሉ ጤንነት ጤንነት ሁኔታን በማስመልከት አሁን ጥሩ ሁኔታ ላይ እንደሚገኝ ጭምርም የውጡት መረጃዎችን በማስመልከትም ነው የውጡት እውነታዎችን በማስመልከት ለእናንተ ይዘንላችሁ የመጣ ነው። አብዱ ኪያር አሁን እንደተሻለው ጭምርም ነው ጥሩ ጤንነት ነው። አሁን ትንሽ እንቅስቃሴ ማድረግ እንደጀመረ ጭምርም አጠቃላይ ከጊዜ በኋላ ያለውን ሁኔታን በማስመልከትም የአውላ መከራና ስቃይ ከደረሰበት በኋላ የሰጠውን መግለጫን በማስመልከትም ነው ለእናንተ ይዘንላችሁ መጣ ነው። እስካሁን ድረስ አብሬያችሁ የቆየት ሜኪ ነኝ። ከሜኪ ታቦረንፎ ለዚህ ቁም ነገር ስል ቻናል አዲስ የሆናችሁ ሰብስክራይብ በማድረግ በተሰሰ ነው። በዚህ ቻናል በዋናነት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ናቸው የምትተላለፉት። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንድዳረስ ማድረግ በፍጹም እንዳይረሱ። እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ። ይህንን ቻናል በፍጹም ሰብስክራይብ ና ላይክ፣ ሼር፣ ኮመንት ማድረግ በፍጹም እንዳይረሳ። ለሳታት ካሉ መረጃዎች እንመስላለሁ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ ባላችሁበት ዓለም ክፍል ሰላም ያቆያችሁ።